ረበረበረበ ማሻአላህ ሀዋ እንግዲህ በውድ ባልተቤቷ በጀማል ሰፕራይዝ ተደርጋለች ማለት ነው። እጅጉን በጣም ደስ ይላል ማለት ነው። እንደዚህ በቃ እንደዚህ አይነት ጥሩ ስራ ይዛችሁ ስትመጡ በጣም ነው ደስ የሚለው ቁም ነገር። እኔ ወላ በጣም ተደስቻለሁ። እንኳን ደስ ያላችሁ። ዋው በጣም ሰፕራይዙ ኃይለኛ ሰፕራይዝ ነበር። እንግዲህ የሀዋ የሚያስደስት ነው። አሰላም አሌይኩም ወራህመቱላ ወበረካቱ። ሰላም ጤና ይስጥልኝ ውድ እና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለው። እያላችሁበት ያላ ሰላምታና ዝነት አይላችሁ ውድ ቤተሰቦቼ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻናሉን ተቀላቀሉ ማለት ነው። ነባር ቤተሰቦች ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ ለማለት ወዳለው እንግዲህ ዛሬ በሀዋ ሰርፕራይዝ በተደረገችው ነገር ትንሽ ለማለት እንግዲህ ከእናንተ ጋር ተገኝቻለሁ ማለት ነው። እጅጉን በጣም ደስ ይላል። የሰው ደስታ የሚያስደስታችሁም ላይክ፣ ሼር፣ ሰብስክራይብ አድርጉን ማለት ነው። እንግዲህ ከብዙ ውጣ ውረድ በኋላ ሀዋ እንግዲህ ዛሬ በሀይለኛው ባልተቤቷ ጀማል ሰርፕራይዝ አድርጓታል ማለት ነው። እጅጉን በጣም ደስ ይላል ማለት ነው። እንኳን ደስ ያለሽ ለማለት እወዳለሁ። በነገራችን ላይ መጥፎ ስራቸ ሲሰሩ መጥፎ ስራቸውን ብቻ ይዘን መጨቃጨቅ ሳይሆን እዚህ ጋር ቆንጆ ስራ ይዘው ሲመጡ በቆንጆ ነገር ሲመጡም ቆንጆ ስራቸውን አይተን ልናመሰግናቸው ግድ ይለናል ማለት ነው። ዛሬ እንግዲህ በቆንጆ ነገር ስለመጡ እኛም ምስጋናን ልናበረክት መከች ብለናል ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ጀማል ኢቶ ምን ማታቁት ማታቋዝ የማችን ሁላችሁም ታውቁታላችሁ። እንግዲህ ሀውቲን ሰፕራይዝ አድርጓታል። ምንድን ነው ሰፕራይዝ ብላችሁ ካላችሁ፣ ደግሞ እንግዲህ በቃ ጀማል አረቢያ መጅሊስ ፈርኒቸር በቃ ምን የቀረ ነገር አለ? እሱን ነገር ከፍቶ ሰፕራይዝ አድርጓታል ማለት ነው። እጅጉን እሷን በጣም ተደስታለች። እንግዲህ በሱቃቸው አሁን ዛሬ አዲስ ነው ከፍተው ያስተዋወቁት እና እሷን ሰርፕራይዝ ያደረጋት የሌለ ነገር የለም። እንግዲህ የነሱ ፈርኒቸር የት ነው ካላችሁም ኮምቦልቻ አሮጌው መናኸሪያ ፊት ለፊት አዲስ ገና እየተመረቀ ህንፃ እሱ ላይ ነው ብሏል ማለት ነው። እጅግ በጣም ደስ ይላል። ኮምቦልቻን የምታውቁ ካላችሁ እንግዲህ አዲሱ መናኸሪያና አሮጌው መናኸሪያ ያው ብዙ አይርቅም እዛው ቅርብ ለቅርብ ነው ማለት ነው። ቆንጆ ቦታ ላይ ነሆን የማቀዋለው በትንሿን ቢሆን ማለት ነው ኮምቦልቻን አሮጌው ኮምቦልቻ አሮጌውን መናኸሪያውን አዲሱንም መናኸሪያ አውቀዋለሁኝ ማለት ነው። እጅግ በጣም ቆንጆ ቦታ ላይ ነው የከፈቱት። እንግዲህ ያው ማዘዝ የምትፈልጉ እዚህ ቦታ ነው እያለ ጀማል ሲያስተዋወቅ ነበረ። ያው እንግዲህ ምናዝ ሰዎች ያው ማዘዝ እንችላለን ማለት ነው። እንግዲህ እንኳን ደስ ያላችሁ ለማለት ወዳለሁ እነ ጀማልን። እንግዲህ ሀዋ በእንደዚህ አይነት ነው ደስ የሚለው የእናንተ ስራ። አሙ እንግዲህ ከዛሬ ጀምረሽ እሱን ሻንጣ ማስጎተት አንቺ ሻንጣ መጎተት እንግዲህ ቀረ ማለት ነው። ምክንያቱም አንቺም እንግዲህ ወደ ተከፈተልሽ ሱቅ ውሎሽ ታደርጊያለሽ ማለት ነው። እሱ ወደ አንዱ ሲሆን አንቺ ደግሞ በተከፈተው ፈርኒቸር ቁመሽ እያስተዋወቅሽ እንግዲህ ነቃ ብለሽ ሱቅሽን ማካሄድ ነው ማለት ነው። ሙሻንጣ መጎተት እውነት ነው፣ መልሽ እና ደግሞ ነቃበይ፣ ንቃት ያስፈልግሻል። ሀውቲ ነቃበይ። በቃ አሁን ዛሬ ምናልባት ከደስታው ጋም ሊሆን ይችላል፣ ትንሽ የተው ሰበሰበብሽ። በቃ እቃዎችን ስታስተዋውቂ ነቃ ብለሽ በቃ አስተዋውቂ። ከወንዶቹ ሴቶች ቀልጠፍ ብላችሁ ስታስተዋውቁ ነው ደስ የሚለው እና ወንዶቹ ብዙም አይደሉ። ምክንያቱም አንደኛ ይሄ መጅልስ አረቢ ምናምን ነገር ነፈርኒቸር ብዙውን ጊዜ ሴቶች ስለሆኑ ያኔ አገልግሎታቸውን በደንብ የሚያውቁት አንቺ በቃ ነቃ ብለሽ የእቃዎቹን አገልግሎት ብታስተዋውቂ ደስ ይላል ማለት እወዳለሁ። በዚህ አጋጣሚ በድጋሚ ሁለታችሁንም እንኳን ደስ ያላችሁ ብያለሁኝ። እና ውድ ተመልካቾች አንድ የምለው ነገር ቢኖረኝ እንግዲህ ሁል ጊዜ ሀዋና ጀማል እንደምታዩት እንደዚሆን እንደዚሆነ ብለው በሚመጡት ቪዲዮ እኛም አስተያየታችን እየሰጠን እንገኝ ነበር ማለት ነው። ዛሬ ግን በቆንጆ ነገር ሲመጡ በቆንጆ ቪዲዮ መተናል። እነሱን ላያለማመስገን እንግዲህ አይቻልም ማለት ነው። ምስጋና ይገባቸዋል። ምክንያቱም የሰው ልጅ ሲጠነክር ደስ ይላል። ምክንያቱም እነሱን አይቶ ደግሞ ሌላውም ሰው ይጠነክራል ማለት ነው። እና ስለዚህ አንድ ሰው ሰነፍ ከሆነ ሰነፍ ነው በቃ እንደሚለው፣ ጎበዝ ከሆነ ደግሞ ያንን ያ ሰው ብዙ ጎበዞችን ይዞ ይወጣል ማለት ነው እና እጅግ በጣም ደስ ይላል ማለት ነው። በቃ ከብዙ ውጣ ውረዶች በኋላ ዛሬ ሀዋም ተደስታ፣ እንግዲህ በቃ ውድ ባልተቤት አመሰግናለሁ እያለ እሷም ትልቅ ምስጋና እያቀረበችለት ትገኛለች ማለት ነው። ባደረገላት ትልቅ ሰፕራይዝ ምክንያት እሷም ትልቅ ምስጋናን እያጎናጸፈችው ትገኛለች ማለት ነው። ፍቅራችሁን አላህ ይጨምርላችሁ። እንግዲህ ያው ደጋግመን ደግመን ደጋግመን የምንነግራችሁ ነገር ቢኖር ይሄን ተጣላን ምናምን ተዋቀጥን በጥፊ ተመታታን ሚኒስከርት መልበስ አማረኝ ጸጉር መቆረጥ አማረኝ መቀጠል አማረኝ ዳሌ ያላት ልጅ ሁለተኛ ሚስት ምናምን ምናምን የሚባል ነገር ካሁን በኋላ ወደኛ ጋር ይዛችሁን እንዳትመጡ። ስራ ብቻ ስራና ስራ ብቻችሁ ጋር ትኩረታችሁ ሊሆን ይገባል ማለት ነው። የምር በጣም ደስ ይላል ማለት ነው። እንግዲህ ገና ጀማሪ ናቸው። ገና እየጀመሩ ነው፣ ግን የጀማሪ ዕቃ አይመስልም። በጣም ቆንጆ ቆንጆ እቃዎችን ሲያሳዩ ነበር። ቀጣይ ሲስፋፉና ደግሞ ያድር የስራው ባህሪ ሲገባቸው ደግሞ ከዚህ የበለጠ የተለያዩ ፈርኒቸር እቃዎችን እና እንደዚህ እንዲሁም መጅልስ አረቢያዎችን በቃ እንዳለ የቤት ቁሳቁስ ይዘው እንደሚቀርቡ አንጠራጠርም ማለት ነው። በጣም ደስ ይላል። ሀዋ እንደዛ ተደስታ አታውቅም። ዛሬ በጣም ደስ ብሏት ደስታዋን መቆጣጠር አቅቷታል ማለት ነው። ካሁን በኋላ ባለቤቴ ከቤት ውላ አትደበርም፣ በቃ እነሆ የከፈትኩላት ሱቅ ብሎ እንግዲህ በቃ ሰርፕራይዝ አደረጋት ማለት ነው። እና እጅጉን በጣም ደስ ይላል። ፍቅራችሁን አላህ ይጨምርላችሁ። አንዳንድ ኮሜንታተሮች ደግሞ ሳይገባችሁ ዝም ብላችሁ አትሳደቡ። የምር አሁን በእነሱ ቤት ገብታችሁ ብዙም ትሳደቧላችሁ። እነሱ በቃ ምን ልበላችሁ፣ የምታውቁ ታውቃላችሁ። አንዳንዳችሁ ይሁ ደግሞ የምር ጠብ እየመሰላችሁ ትሳደባላችሁ። አትሳደቡ። ሲቀጥል ደግሞ እኛም እነሱ ይዘውት በለቀቁት ቪዲዮ በነሱ አርያ ነው የምንሄደው። ምክንያቱም እነሱ የቀልድ ነገር ይዘው ሲመጡ እነሱ ይዘውት በመጡት ቀልድ መሰረት ነው እኛም ቪዲዮ የምንሰራው። ቁም ነገር ይዘው ሲመጡ ደግሞ እንደዚህ በቁም ነገር እንመጣለን ማለት ነው። እና አንዳንድ ኮሜንታተሮች እውነት እየመሰላችሁ መጥፎ እና ደግ የምትናገሩ አላችሁ። ጥሩ አይደለም ማለት ነው። እና ውድ ቤተሰቦች እኔ በቃ ዛሬ ሰሞኑን በጥፋታቸው ስንወቅጣቸው ነበር እና ዛሬ ደግሞ በቆንጆ ስራቸው በቆንጆ ስራ ስለመጡ በቆንጆ ስራቸው እኛ ምንድን አመሰግናቸው ወደናል ተገደናል ማለት ነው። እንግዲህ እንኳን ደስ ያላችሁ ብለናል በድጋሚ ጀማል እንግዲህ የከፈተው ፈርኒቸር እና እንዲሁም የቤት ቁሳቁስ እቃዎች በጣም እጅጉን ልዩ ናቸው ማለት ነው። ኮምፖርቻ ላይ እንግዲህ ትልቅ ያለው መጋዘን ያለው እንግዲህ እኔ ለመጀመሪያ ጊዜ እያለ ነው ማለት ነው። በጣም ጎበዝ ነው፣ ያለ ማድነቅ አይቻልም። እና ይህንን ለማለት ነው ውድነ ቤተሰቦች፣ ለቻናሉ እንግዲህ አዲስ የሆናችሁ እንዳልኳቸው ሰብስክራይብ አድርጉን፣ ሰብስክራይብ አይከፈልበትም። በቀጣይ በሌላ ቪዲዮ እስከምንገናኝ ደግሞ